ድሬቲዩብ ሚዲያ በለተሰኘው የምሽት የዜና ወጃው የፕሮፌሰር ሪቻርድ ፓንክረስት ሥርዓተ ቀብር በቅዱስ ሥላሴ ካቴድራል ነገ ይፈጸማል። ምርጫ ቦርድ በሰማያዊ ፓርቲ አመራሮች ውዝግብ ላይ ውሳኔውን አሳወቀ። ኦሮሚያና አዲስ አበባ ለሥራ ዕድል ፈጠራ ከፍተኛ በጀት ይዘው ቀረቡ። የደቡብ ኮሪያ ወታደሮች ለኢትዮጵያውያን ዘማቾች እርዳታ እያሰባሰቡ ነው ተባለ። ወደ ኢትዮጵያ የፈለሱ ስደተኞች ቁጥር ከ800 ሺሕ በላይ ሆነ። የአዳማ ከተማው አሰልጣኝ አሸናፊ በቀለ የዋልያ ዎቹ አሰልጣኝ በመሆን ተመረጡ፣ የሚሉትን ሁነኛ ወሬዎችም የሚያስቃኘን ይሆናል። በቅድሚያ የታሪክ ምሁሩ ፕሮፌሰር ሪቻርድ ፓንክረስት ስርዓተ ቀብር በነገው ዕለት በቅዱስ ስላሴ ካቴድራል ይፈጸማል። በዛሬ ዕለት ዘጠኝ ሰዓት ላይ ሊፈጸም የነበረው ሥርዓተ ቀብር በቤተሰቦቻቸው ጥያቄ መሰረት ነው ወደ ነገ እንዲዛወር የተደረገው። በአምስት ዓመቱ የጣሊያን ወረራ ወቅት ከኢትዮጵያ ጎን የነበሩት የሲልቪያ ፓንክረስት ወንድ ልጅ የሆኑት ፕሮፌሰር ፓንክረስት ወደ ኢትዮጵያ የመጡት በ956 ነበረ። ፕሮፌሰር ሪቻርድ ፓንክረስት ህይወታቸውን ሙሉ በኢትዮጵያ ጥናቶች ላይ ያሳላፉ ሲሆን በአጠቃላይ አራት መቶ ጽሑፎችን ለዓለም አቀፍ መጽሔቶች አቅርበዋል። 22 መጽሀፍት በትብብርና 17 መጽሀፍት በራሳቸው ስለ ኢትዮጵያ ታሪክ፣ ባህልና ትውፊት ጽፈዋል። በበርካታ መጽሀፍት ላይም አርቶ ሰርተዋል። ፕሮፌሰር ፓንክረስት የአክሱም ሀውልት ከሮም እንዲመለስም ከፍተኛ ጥረት በማድረግ ይታወሳሉ። በዚህ ስራቸውም በፕሬዝደንት ሙላቱ ተሾመ የእውቅና ሽልማት የተበረከተላቸው መሆኑን አይዘነጋም። ለኢትዮጵያ ባደረጉት የጥናት አበርክቶም በእንግሊዝ መንግስት የኦቢኢ ሽልማት አግኝተዋል። የካቲ 9 ቀን 2009 ዓ ም ከዚህ ዓለም በሞት የተለዩት ፕሮፌሰር ሪቻርድ ፓንክረስት ስርዓተ ቀብር ነገ ዘጠኝ ሰዓት ላይ በመንበረ ጸባኦት ቅዱስ ስላሴ ካቴድራል የሚፈጸም ይሆናል። የፕሮፌሰር ሪቻርድ ፓንክረስት እና ሲልቪያ ፓንክረስት ስርዓተ ቀብርም በመንግስታዊ ክብር በመንበረ ጸባኦት ቅዱስ ስላሴ ካቴድራል መፈጸሙ የሚታወስ ነው ሲል የዘገበው ኤፍቢሲ ነው። ላለፉት አራት ወራት የሰማያዊ ፓርቲ ጋዊ መሪ ወይም ሊቀመንበር እኔ ነኝ እኔ ነኝ በማለት ሲወዛገቡ በከረሙት ኢንጂነር ይልቃል ጌትነትና አቶ የሽዋስ አሰፋ ላይ የኢትዮጵያ ብሔራዊ ምርጫ ቦርዱ ውሳኔውን አሳውቋል። ቦርዱ ውሳኔውን ያስታወቀው የሰማያዊ ፓርቲ መተዳደሪያ ደንብ አንቀጽ 10 ቁጥር ስድስትን በመጥቀስ እና አቶ የሽዋስ አሰፋ መስከረም 28 ቀን 2009 ዓ ም በፓርቲው ኦዲትና ምርመራ ኮሚሽን በኩል አስቸኳይ ጠቅላላ ጉባኤ በመጥራት ምርጫ ማካሄዱንና አቶ የሽዋስ ሊቀመንበር አድርጎ መምረጡን ያሳወቀበትን ሪፖርት መርምሮ ነው። ከላይ የተጠቀሰው የፓርቲው መተዳደሪያ ደንብ አንቀጽ እንደሚያስረዳው የፓርቲው ስራ አስፈጻሚ ኮሚቴ የተሰጠውን ኃላፊነት በአግባቡ አልተወጣም ብሎ ካመነ ብሔራዊ ምክር ቤቱ የመተማመኛ ድምፅ ሊሰጥ ይችላል። ነገር ግን ብሔራዊ ምክር ቤቱ የመተማመኛ ድምፅ ከነፈገው በኦዲትና ምርመራ ኮሚሽን በኩል አስቸኳይ ጠቅላላ ጉባኤ በመጥራት ችግሩ እንዲፈታ ማድረግ እንደሚችል ያብራራል። በመሆኑም ቦርዱ እና አቶ የሸዋስ ያደረጉት የምርጫ ሂደትን ሲመረምር በሕጉና በፓርቲው መተዳደሪያ ደንብ መሰረት መፈጸማቸውን በማረጋገጥ መስከረም 28 ቀን 2009 ዓ የተደረገው ጠቅላላ ጉባኤ በቦርዱ ተቀባይነት ያገኘ መሆኑን በቦርዱ ጸሐፊና የጽሕፈት ቤቱ ዋና ኃላፊ ባቶ ነጋ ደፊሳ ፊርማ ወጪ የተደረገው ደብዳቤ ያሳያል። ምርጫ ወይም ጠቅላላ ጉባኤው የተደረገው ኮረም ሳይሟላ ታዛቢዎች በሌሉበትና የፓርቲውን መተዳደሪያ ደንብ ተጥሶ መሆኑን በመጥቀስ የፓርቲው ሕጋዊ ሊቀመንበር መሆናቸውን በመግለጽ ሲከራከሩ ስለነበሩት ኢንጂነር ይልቅ አልጌትነት ቦርዱ በውሳኔው ላይ ያለው ነገር የለም። ቦርዱ በውሳኔው እሳቸውን አስመልክቶ ምንም አለማለቱን አስመልክቶ ሪፖርተር ያነጋገራቸው ኢንጂነር ይልቃል ጌትነት እንደተናገሩት የምርጫ ቦርድ አካሄድ የተለመደ ነው። አንድና ሁለት በመቶ ያህል ተስፋ ያደረግነው ሕዝቡን አስበው እውነተኛ ውሳኔ ይሰጣል የሚል ነበር። በመሆኑም የሚያስደንቅ አይደለም። እኛ የመጀመሪያ ሳንሆን በቅንጅት በኦብኮ በአንድነትና በሚያድ ላይ የተፈጸመው በእኛም ላይ በመድረሱ አያስገርመንም ብለዋል። የመሰረቱት ፓርቲ እንደ ሌሎቹ ፓርቲዎች በሁለትና በሶስት አባላት መቀለጃ ሆኖ እንዳይቀጥል በሕግ ወይም በጠቅላላ ጉባኤው በሚወሰነው ሁኔታ ለመታገል የካቲት 11ና ሁለት ቀን 2009 ዓመተ ምሕረት በሚያደርጉት ስብሰባ ለህዝብ እንደሚያሳውቁ አስረድተዋል። የብሔራዊ ምርጫ ቦርድን ውሳኔ ተከትሎ ሰማያዊ ፓርቲ ዓርብ የካቲት 10 ቀን 2009 ዓመተ ምሕረት በሰጠው ጋዜጣዊ መግለጫ እንዳስታወቀው 15 ቀናት በማይፈጅ የውሳኔ ሐሳብ ከአራት ወራት በላይ ቦርዱ ሳያሳውቅ በመቅረቱ አላስፈላጊ ውጣ ውረዶች መከሰታቸውን አዲሱ የፓርቲው ሊቀመንበር አቶ የሺዋስ አስተናግሯል። ቦርዱ ዘግይቶም ቢሆን የሰጠው ውሳኔ ሰማያዊ ፓርቲ መተዳደሪያ ደንቡንና የፓርቲዎች የምርጫ ህግን በማክበር የሚሰራ መሆኑን ያረጋገጠ በመሆኑ የቀድሞ አመራሮችና አንዳንድ አባላት እየፈጠሩት በነበረው ሁከት ግራ ለተጋቡ ደጋፊዎቻችን ጥሩ ምላሽ ነው ብለዋል። በፓርቲ ውስጥ መከፋፈል ስለነበረ አባላትና ደጋፊዎች ግራ ተጋብተው መክረማቸውንና በፓርቲው ህልውና ላይ መተማመኛ ስለመኖሩ የተጠየቁት አቶ የሸዋስ በፓርቲ ውስጥ መከፋፈል ያለ ለማስመሰል መሞከሩን አስረድተዋል። ነገር ግን አራቱም አካላት ማለትም ጠቅላላ ጉባኤው፣ ብሔራዊ ምክር ቤቱ፣ ስራ አስፈጻሚውና የኦዲትና ምርመራ ኮሚሽኑ በሙሉ እንዳሉ መሆናቸውን አክለዋል። በሁሉም ክልሎችና በአዲስ አበባ ከተማ ያሉ በፓርቲ አባላት መካከል ምንም አይነት ክፍተትም ሆነ ልዩነት እንደሌለ አቶ የሽዋስ ገልጸዋል ሲል ሪፖርተር ጋዜጣ ዘግቧል። የኦሮሚያ ክልልና የአዲስ አበባ ከተማ አስተዳደር ለዓመታት የተከማቸውን የስራ አጥነት ችግር ለመቅረፍ ከፍተኛ በጀት አዳዲስና ያልተለመዱ የስራ እድሎች ይዘው ቀርበዋል ተብሏል። የኦሮሚያ ክልል መንግስት 6.6 ቢሊዮን ብር በመመደብ 1.2 ሚሊዮን ለሚሆኑ ሥራ አጦች በሚቀጥሉ ስድስት ወራት ስራ ለመፍጠር መዘጋጀቱን አስታውቋል። የኦሮሚያ ክልል ወጣት ባለሀብቶችን ለመፍጠር ከዚህ በፊት ለወጣት ስራ አጦች ያልተለመደውን የመንግስትና የግል ዘርፍ አጋርነት ፕሮግራም ይዞ የቀረበ ሲሆን በዚህም የመንግስት የልማት ድርጅቶችን ከወጣቶች ጋር በማ ለማሳሰር አዳዲስ ፋብሪካዎችን ለመገንባት አቅዷል። በዚህ እቅድ በመንዲና በጭሮ ከተሞች 256 ሚሊዮን ብር ሁለት የእምነበረድ ፋብሪካዎች፣ በነቀምት ከተማ በ146 ሚሊዮን ብር የማንጎና የቲማቲም ማቀነባበሪያ ፋብሪካዎች፣ በሻሸመኔ በጅማና በኦሮሚያ ልዩ ዞን በ78 ሚሊዮን ብር የኤሌክትሪክ ምሰሶዎች መቀቀያ ፋብሪካዎች፣ በጌዶና በቢሾፍቱ ከተሞች ሁለት የማዕድን ውሃ ፋብሪካዎች ለማቋቋም የአዋጭነት ጥናቶችን በማካሄድ ስራ አጦችን ስራ ለማስጀመር መዘጋጀቱ ታውቋል። ለፋብሪካዎቹ ግንባታ የሚያስፈልግ የሚፈልገውን መነሻ ካፒታል የመንግስት የልማት ድርጅቶች በድርሻቸው ልክ እንዲያዋጡ፣ ስራ ፈላጊዎች ደግሞ ከኢትዮጵያ ልማት ባንክ ብድር እንዲያገኙ ተደርጎ ወጪው እንደሚሸፈን ከኦሮሚያ ክልል የተገኘው መረጃ ያመለክታል። ከዚህ በተጨማሪም በክልሉ የሚገኙ የማዕድን ማውጫዎች ለአብነት ፖምፔስ፣ ቀይ አሸዋ፣ አሸዋ ድንጋይ፣ ታንታለም የመሳሰሉ የማዕድን ቦታዎች ለወጣት ስራ አጦች እንዲሰጡ ይደረጋል። ወጣቶቹ የሚያመርቷቸውን ማዕድናት ለኢንቨስተሮች እንዲያቀርቡ እንደሚደረግ የክልሉ ምክትል ፕሬዚደንትና የከተማ ልማት ቢሮ ኃላፊ አቶ አብይ አህመድን ቤተክርስቲያን መዘገባችን ይታወሳል። ከዚህ በተጨማሪም በግብርና መስክ ለሚሰማሩ ወጣቶች 18855 ሄክታር መሬት መዘጋጀቱም ተገልጿል። በኦሮሚያ ክልል በየአመቱ ዕድሜያቸው 15 ዓመት የሚሞሉ አንድ ሚሊዮን ታዳጊ ወጣቶች እንደሚኖሩ፣ ከዚህ ቀደም በበቂ ደረጃ የስራ ዕድል ባለመፈጠሩ ክልሉ ከአንድ ሚሊዮን በላይ ለሆኑ ስራ ፈላጊዎች ስራ መፍጠር ይኖርበታል ተብሏል። የፌዴራል መንግስት በአገር አቀፍ ደረጃ የስራ ዕድሎችን ለመፍጠር ከ10 ቢሊዮን ብር ተዘዋዋሪ ፈንድ ማጽደቁ ይታወሳል። የአዲስ አበባ ከተማ አስተዳደር ከዚህ በጀት ውስጥ አ 17 ሚሊዮን ብር ተመድቦለታል። አስተዳደሩ ከራሱ ግምጃ ቤትና ከተለያዩ የገንዘብ ምንጮች የስራ አጥነትን ችግር ለመፍታትና ለምግብ ዋስትና ችግር የተዳረጉ ዜጎችን ለመታደግ 3.6 ቢሊዮን ብር በጀት ይዟል። አስተዳደሩ በአጠቃላይ በሚቀጥሉት ወራት ከ260 በላይ ወጣቶችን በተለያዩ ስራዎች በጊዜያዊነትና በቋሚነት ስራ እንዲያገኙ ለማድረግ ማቀዱን ከአስተዳደሩ የወጡ መረጃዎች ያሳያሉ። በዚህ መሠረትም ስራ አጦችና ለምግብ ዋስትና ችግር የተዳረጉ የከተማው ነዋሪዎችን በመመዝገብ ላይ ይገኛል ሲል ሪፖርተር ጋር

የደቡብ ኮሪያ የጦር ኃይል አባላት የሆኑ ወታደሮች በኮሪያ ዘመቻ ወቅት የተሳተፉና በጽናት በመታገል ታላቅ ውለታ የሰሩ ኢትዮጵያውያን ዘማቾችን ለመርዳት የሚውል የገንዘብ ድጋፍ እያሰባሰቡ እንደሚገኙ ተዘግበዋል። የደቡብ ኮሪያ ጦር በኦፊሻል የፌስቡክ ገጹ ላይ ያወጣውን መረጃ ጠቅሶ ኮምፖጆ ላይ የተባለው ድረገጽ ትናንት እንደዘገበው የአገሪቱ ሀያ ሰባተኛው ክፍለ ጦር አባላት የሆኑ ወታደሮች በአበል መልክ ከሚሰጣቸው ገንዘብ የተወሰነውን በማሰባሰብ በዓለም አቀፉ የእርዳታ ድርጅት በኩል ለኢትዮጵያውያን የኮሪያ ዘማቾች ለመላክ እየተንቀሳቀሱ ይገኛሉ። እንደ አውሮፓውያን አቆጣጠር በ1951 በተጀመረው የሁለቱ ኮሪያዎች ጦርነት ከ6000 በላይ ኢትዮጵያውያን ዘማቾች ደቡብ ኮሪያን በመደገፍ ለአምስት ዓመታት ያህል በጽናት መታገላቸውን ያስታወሰው ዘገባው 122 ያህሉ ሲሞቱ 536 የሚሆኑት ደግሞ የመቁሰል አደጋ እንደደረሰባቸው ገልጧል። ደቡብ ኮሪያውያኑ ወታደሮች የሚያሰባስቡት ገንዘብ በሕይወት ለሚገኙ 350 ያህል ኢትዮጵያውያን ዘማቾች እንደሚደርስ የጠቆመው ዘገባው ወታደሮቹ የኢትዮጵያውያን ዘማቾችን ፎቶግራፎች ይዘው በ የኩራት ስሜት ውለታቸውን እየዘከሩ የሚያሳየው ፎቶግራፍ በጦሩ የፌስቡክ ድረገጽ ላይ መለቀቁንም አክሎ ገልጧል ሲል አዲስ አድማስ ጋዜጣ በትናንት እትሙ አስነብበዋል። ከጎረቤት አገሮች ወደ ኢትዮጵያ የሚፈልሱ ስደተኞች ቁጥር እያሻቀበ ነው ተብሏል። እንደ አውሮፓውያን አቆጣጠር 2017 ከገባ ወዲህ የስደተኞች አጠቃላይ ቁጥር 801079 መድረሱን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታውቋል። ኮሚሽኑ ባሳለፍነው ሳምንት ባወጣው ወርሃዊ ሪፖርት እንደገለጸው በአዲሱ የአውሮፓውያን ዓመት የመጀመሪያ ወር ብቻ ወደ 8085 የሚሆኑ ስደተኞች ከተለያዩ የጎረቤት አገሮች ኢትዮጵያ ገብተዋል። ከእነዚህም ውስጥ 3062 የሚደርሱ ሶማሊያውያን መሆናቸውንና በዶሎ አዶ መጠለያ እንደሚገኙ የኮሚሽኑ ሪፖርት ያመለክታል። ወደ ሪፖርቱ ኢትዮጵያ ውስጥ ከተጠለሉ ስደተኞች የወጣት ስደተኞች ቁጥር ብቻ ወደ 130 ሺ ሲጠጋ ከ43 ሺ በላይ የሚሆኑት ያለወላጅና ረዳት ብቻቸውን የተሰደዱ ሕጻናት ናቸው። ስደተኞቹ የመጡባቸው አገሮች ስብጥርም ሲታይ 324591 ደቡብ ሱዳናውያን፣ 245272 ሱማላውያን፣ 165525 ኤርትራውያን፣ 4519 ሱዳናውያን፣ 1611 የመናውያን እንዲሁም ከ5 አንድ በላይ የሚሆኑት የተለያዩ ሀገሮች ዜግነት ያላቸው እንደሆኑ በኮሚሽኑ ሪፖርት ተመልክቷል። ለእነዚህም ስደተኞች ማቆያ የሚሆን ከ307.5 ሚሊዮን ዶላር በላይ ድጋፍ እንደሚያስፈልግና ዓለም አቀፉ ማህበረሰብም አስቸኳይ ምላሽ እንዲሰጥ ኮሚሽኑ ጥሪ አቅርቧል። የጋምቤላ ክልል ወደ 330296 ስደተኞችን በማስጠለል ቀዳሚውን ስፍራ ሲይዝ፣ 241700 የሚጠጉ ስደተኞችን በማስጠለል ደግሞ የሶማሌ ክልል ተከታዩን ስፍራ ይዟል። ትግራይ 34478 አፋር 34012 የሚደርሱ ስደተኞችን እያስተናገዱ ነው ተብሏል። አዲስ አበባ ውስጥም እንዲሁ ከ19977 በላይ ስደተኞች እንደሚኖሩ መረጃዎች ያሳያል። ስደተኞቹ በአገሪቱ የተለያዩ ክልሎች በተሰሩ መጠለያዎች ውስጥ ሆነው በዓለም አቀፍ ስደተኞች ኮሚሽን በፌዴራል ስደተኞችና ከስደት ተመላሾች ባለስልጣን ስር እየተዳደሩ ይገኛሉ ሲል በትላንት ትሙ ሪፖርተር ጋዜጣ ዘግቧል። በመጨረሻም የአዳማ ከተማው አሰልጣኝ አሸናፊ በቀለ ቀጣዩ የኢትዮጵያ ብሔራዊ ቡድን ዋልያዎቹ ዋና አሰልጣኝ ተደርገው ተመርጠዋል። የኢትዮጵያ እግር ኳስ ፌዴሬሽን ከቴክኒክ ኮሚቴው የቀረበለትን ሀሳብ በማጽደቅ ነው አሰልጣኝ አሸናፊ በቀለን የብሔራዊ ቡድኑ ዋና አሰልጣኝ አድርጎ የመረጠው። የፌዴሬሽኑ ሥራ አስፈጻሚ ኮሚቴ ትናንት ባደረገው ድንገተኛ ስብሰባ የአሰልጣኝ አሸናፊ በቀለን አሰልጣኝነት አጽድቋል። አሰልጣኝ አሸናፊ በቀለ በቀጣይ ምክትል አሰልጣኛቸውን ጨምሮ ሙሉ የአሰልጣኝነት ክፍሉን በራሳቸው እንዲያደ ደራጁም ኃላፊነት ተሰጥቷቸዋል። በቀጣይም ዝርዝር የኮንትራት ድርድሮች በፌዴሬሽኑና በአሰልጣኙ መካከል ተደርገው የአሰልጣኝ አሸናፊ ሹመት ይፋ ይሆናል ተብሎ ይጠበቃል። የድሬ ቲዩብ የዕለተ ሰኞ ምሽት ወሬዎች እኒ ነበሩ። መልካም ምሽት ይሁንላችሁ።